እንግዲህ ካፕቴን ፍሬው የለካውና ውጤቱን ደግሞ አብረን የምናየው ይሆናል እንግዲህ የሱንም ደስታ አብረን የምንጠብቅ ውድ ተመልካቾቻችን እንግዲህ ካፕቴን በጣም ደስታው ከወደር በላይ ነው እኔም ደስ ብሎኛል እንግዲህ የእውነት ደስ ብሎኛል ካፕቴን ካፕቴን በጣም ደስ ብሎኛል ተመልካቾቻችን እንግዲህ ሰላም ሰላም ውድ የፈጥኖ ደራሽ ቤተሰቦቻችን እንግዲህ ዛሬም በተለመደው በሌላ ቪዲዮ መጥቻለሁ እንግዲህ ዛሬ እንግዲህ የመጣሁት ካፒቴን ፍሬው ደውሎልኝ ነው። ካፒቴን ፍሬው ጉዳይ ባለፈውም ትንሽ አነጋጋሪ ጉዳይ ነበረ፣ ጉዳት በደረሰባቸው ሴቶች ላይ በጣም ብዙ ጉዳት የደረሰባቸው ሴቶችም እንዳሉ ሰምተንኛም። ብቻ ሰሞኑን ትንሽ አነጋጋሪ ጉዳይ ነበረ። ብልቱ ይለካ ተብሎ መጥተን ለክተ ነው ነበረ። ነገር ግን በጣም አስደንጋጭ የሆነ ነገር ነው ያገኘነው። ዛሬ ለምን እንደጠራንም እሱንም በዛው እንጠይቋለን ። በዛውም ደግሞ እስኪ ተያይዞ ባለው ጉዳይ ላይ አንዳንድ ነገሮችን እኔም ልጠይቀው የምፈልጋቸው ነገሮች ስላሉ እንግዲህ ይሄ መልካም አጋጣሚ ነው። ውድ ተመልካቾቻችን፣ ድጋሜ እንዳትመጣም ብሎ የነበረ ውድ ተመልካቾች፣ ከዚህ በፊት እንግዲህ በሜትር ብልቱን በመለካቴ ምክንያት ድጋሚ እንዳትመጣ ቤቴ ብሎኝም ነበር፣ እና ያው እኔ ምንም ማድረግ አልችልም። ውድ ተመልካቾቼ፣ በጣም የብዙ ሰዎች ጥያቄም ነው ይሄ ነገር። እንዴት ነው ሰዎች ላይ ይህን ያክል ጉዳት በአንድ ጊዜ ግንኙነት ይህን ያክል ጉዳት እያስከተለ ያለው? ስለዚህ እባክህን ለካልን ብለው በጣም ብዙ ሰዎች ይለካና ያለው ነገር መፍትሄም ካለው መፍትሄ ይሰጠዋል ተለክቶ ምናምን ተብዬ ነው ይህንን ጉዳይ እንግዲህ ለመለካት የመጣሁትና ለክቼም እንግዲህ ውጤቱን አንዳንድ ሰዎች የጠየቁኝ ሰዎች አሉ ለእነሱም ምን ያክል እንግዲህ እኔ የለካውት ውድ ተመልካቾቼ ኖርማል በሆነበት ሰዓት ነው እንግዲህ የለካውትና እንግዲህ ኖርማል ሆኖ እንኳን ምን ያክል እንደረዘመ አይታችሁታል የዛን ቀን በጣም ትልቅ ነው ሜትሩን አሳይቻቸዋለሁ ና በግንኙነት ሰዓት እንዴት ሊጎዳቸው እንደሚችል ግልጽ ይመስለኛል እና ውድ ተመልካቾቼ እንግዲህ ያንንም አይተናል ብዙ ሰዎችም እንግዲህ ይሄ ከባድ ነገር ነው፣ መፍትሄ የሚኖረዋል ብለው ከብዙ ቦታዎች ያማከሩንም ሰዎች አሉ። ግን እስኪ አሁን ካፕቴን ፍሬው እንግዲህ እዚሁ አካባቢ ጠርቶኛል፣ ደውዬለታለሁ። እንግዲህ እንግዲህ ካፕቴን ፍሬው ከቤት እየወጣ ነው ያለውና ውድ ተመልካቾቼ እስኪ ዛሬ እንግዲህ ውጭ ነው ያገኘ ነው ካፕቴን ፍሬው። ካፕቴን ፍሬው፣ እንዴት ነው? ሰላም ነው ወይ? አለን እግዚአብሔር ይመስገን። እንግዲህ ስላገኘው በጣም ደስ ብሎኛል በፊት ካለው ድባቴ ውስጥ ከእንቅልፍ ስሜት ውስጥ ወጥተህ ከድብርት ውስጥ ወጥተህ እንደዚህ ውጭ ላይ እንቅስቃሴ እያደረክ ወክ እያደረክ በማግኘቴ ደስ ብሎኛለ እኔም ያው በጣም ደስተኛ ነኝ፣ ምስጋናም ላንተ አቀርባለሁ። ምክንያቱም ወጥቼ ከግቢ ወጥቼ እንድዝናና ወይም ደግሞ ለዚህ ለውጭ ይችን አየር ለማየት እንድበቃ ስላደረክ በጣም ነው የማመሰግነው። እኔም አመሰግናለሁ እንግዲህ፣ ካፕቴን ፍሬው፣ በጣም እንግዲህ ከዚህ በፊት የሰራናቸው ቪዲዮዎች አሉ። በሰራናቸው ቪዲዮዎች በጣም ብዙዎች ያውቁሃል እና ብዙም ነገር ተብሏል። ከዚህ በፊት በደረሰባቸው ሴቶች ምክንያት እንግዲህ አንተም ከዚህ በፊት ብዙ ይሄን ችግር ሰዎች እንዲያውቁት አልፈልግም ብለ ያው ከባለቤቶች ጋም ከቀድሞ ባለቤት ጋም ከባለቤቶች ጋር በጣም ብዙ ግጭቶች ውስጥ ነበር። ነገር ግን አሁን ይህንን ህዝብ ማወቁ ለአንተም ጠቅሞሃል ብዬ አስባለሁ። ህዝብ አውቁት ብዙ ሰዎች ሀሳብ አስተያየታቸውን አይተዋል ይመስለኛል። ኮመንት ላይ በጣም ብዙ ሀሳብ አስተያየቶችን አይተሃል እና ያንን ስታይ አንተም መነሳሳት መበረታታት እንደፈጠረብ ነግረኛል ና ይሄ ነገር ተፈጥሮብህ እንደውም እንደዚህ አይነት ስሜት ላይ ስላገኘው እኔም ደስ ብሎኛል እንግዲህ ብዙ ሰዎች አይተውታል ብዙ ሰዎችም እንግዲህ እግዚአብሔር ይማር ፈጣሪ ይማር ብለው እንግዲህ መልካም ምኞታቸውን ተመኝተውላል እና ዛሬ ደግሞ እንድናወራ ብለ ስለጠራኝ እውነት እኔም ከልብ በጣም ደስ ብሎኛል እና እንዴት ነው ካፒቴን ፍሬ ውስኪ ያለው ሁኔታ እንዴት ነው አሁን ላይ ያለው ነገር አንተ ምን አይነት ነገር ላይ ነው ህመሙም ያለው ነገር እንዴት፣ ምን አይነት ነገር ላይ ነው እንቅስቃሴ? ይሄም አሁን እንግዲህ እንደማየው ምንም አይልም። ያው ትንሽ እንትን ብትልም ምንም አይልም። ያው እውነት ለመናገር እግዚአብሔር ይመስገን በጣም ደህና ነኝ። የህዝቡንም አስተያየት አይቻለሁ። ራሴንም እንደ አዲስ እንዳነቃቃ እና እንድነሳ ሁሉን ነገር እንድረሳ ረድቶኛል። በዛን ሰዓት እንደ እፍረትም እንደ ትልቅ ነገርም ቆጥሬው ተደብቄ ኖር እውነት ለመናገር ለዛ ያቺ ቀን ያው በዛ ቀን ብትከብደኝም ዛሬ ላይ ግን መፍትሄ ሆናኝ፣ ወደ ውጭ እንድወጣ አራርታኛለች እና በጣም ደስተኛ ነኝ። ብዙዎችም እኔን ለመርዳት በአንተ በኩል መጥተዋል። ስላለው ነገርም እያንዳንዱ ሕክምና እንዳለው መፍትሄ እንዳለው እና ታክሞ መዳን እንደሚችልም ብዙዎች ነግረውኛል እና እኔም ያው ከብዙ ዶክተሮች ጋር አውርቻለሁ። ከብዙ የጤና ባለሙያዎች ጋር ሰርቻለሁ እነሱም ሊያግዙኝ በጣም ዝግጁ እንደሆኑ በተደጋጋሚ ጊዜ ነግረውኛል። እኔም ደግሞ ዛሬ አንተን የጠራሁበት ምክንያት አንደኛ ለማመስገን ነው፣ አንተን ለማመስገን። ሁለተኛ ደግሞ የጎዳኋቸውን ሴቶችን ይቅርታ ለመጠየቅ በህዝብ ፊት የኢትዮጵያን ህዝብ ብቻ ሳይሆን ሴቶቹን በአጠቃላይ በእንደኔ አይነት ወንዶች ለሚጎዱ ሴቶች ይቅርታ ልጠይቅ እፈልጋለሁ። በጣም ከምገርመኝ፣ ማለት ከምነግርህ በላይ ይቅርታ ማለት እፈልጋለሁ በጣም እና ሴቶችንም ማገዝ እፈልጋለሁ። በነገራችን፣ በተለይ የስራ ባልደረቢያ ሆስተሷል። እሷ በጣም ትጎርታለች። ብዙ ስራዎቿ ፌል አድርገውባታል። ቤት ነው የምተኛው። ያን ፌል ያደረገባትን ስራ ወደ ቀድሞ ስሯ እንድትመለስ ጤናዋን አስተካክላ ታክማ ድና ከሰዎች እኩል እንድትሆንና ልክ እንደ ጓደኞቿ አወጣ እንድትገባ የተቻለኝን ነገር አድርግላታለሁ። የው ለእሷም ለመኖሪያ የሚሆን ቤትም ሳይቀር አዘጋጅቼላታለሁ። ለእኔ ብቻ ሳይሆን ለእሷም የህክምና እንትን እንድታገኝ ዶክተሮችን እያነጋገርኩ ነው። ትታከማለች፣ በቅርቡ ትታከማለች። የው እሷም እንግዲህ ታክማ እግዚአብሔርንም እናንተም የምታመሰግንበት ቀን ይመጣል ብዬ ተስፋ አደርጋለሁ። እኔም ያው አመሰግናለሁ። በጣም እውነት ካፕቴን ፍሬው በጣም ደስ ብሎኛል። በተለይ ደግሞ የስራ ባልደረባህ ላይ የደረሰባትን ነገር ሁላችንም አይተን በጣም ከልብ ከልብ አዝነን ነበረ። በጣም ከባድ ነገር ነው። ቤቷ ሄጄ ባየዋት ሰዓት የእውነት ትንሽ ልብ የሚነካ ነገር ነው ያየሁት በእሷ ዙሪያ ላይ ና የእውነት በጣም ሁላችንም አዝነን ነበረ በሰዓቱ በጣም በጣም እንግዲህ የሚያሳዝን ሁኔታ ውስጥ በጣም የሚያሳዝን ስሜት ውስጥ ነበረች። መንቀሳቀስ አትችልም ነበረ ካፕቴን ፍሬው። በዛ ላይ ደግሞ እንዳልከው ቢዝነስዋ እንዳየኸው ነው ቪዲዮ ላይ እንደተናገረችው ነው ቢዝነሷ መንቀሳቀስ አቆሟል። ቢዝነሷ ቆሟል። ቤት ውስጥ የሚያስታማት ሰው እንኳን እስከሚጠፋ ያ ድረስ ነው የተጎዳችሁ እና ያው በእርግጠኛም የተወሰኑ ነገሮችን ለማስተካከል ሞክረናል የአቅማችንን እያገዝናት ነው ያለ ነው። አሁንም አሁን ደግሞ አንተ ተጨምረ ይህንን በማለት የእውነት ደስ ብሎኛል። እና ደግሞ በእርግጠኝነት ደግሞ ተባብረን አገዝናት ወደ ቀድሞ ማንነቷ፣ ወደ ቀድሞ ጤናዋ፣ ወደ ቀድሞ ስራዋ እንደምትመለስ በእርግጠኝነት መናገር እችላለሁ። ውድ ተመልካቾቼ እንግዲህ የካፕቴን ፍሬው ይህንን በማለቱ የእውነት ደስ ብሎኛል። አንተም ያንን ስህተትህን አምነህ ይቅርታ መጠየቅ ሴቶቹን ከዚህ በፊት እንግዲህ ውድ ተመልካቾቻችን እንዳያችሁት ወደ ህክምናም አትሄዱም እሷ እንዳለችው ነው። ወደ ህክምናም አትሄጂም፣ በሳምንት አንድ ጊዜም ሁለት ጊዜም ቢሆን ግንኙነት እናረጋለን፣ ሁል ጊዜ የሚሆነው ቀርቶ እንጂ ወደ ህክምና አትሄጂም በማለት ነበር ያስቀራሃትና በጣም ከባድ ነው። ካፒቴን ፍሬው ማለት እኔ በሳስበው እንዴት ልትጎዳ ይህን ያክል ጉዳት ሊደርስባት ቻለ ብዬ ነበረ እና ነገር ግን ቤት መጥቼ ከዛ በኋላ ነው እንግዲህ ካፕቴን ፍሬው መጥቼ እቤት ሜትሪዤ መጥቼ ለክቼ ያንን ነገር ያረጋገጥኩትና ያንን ነገር ደግሞ ባረጋገጥኩ ሰዓት የእውነት ያየሁት ነገር እሷ ላይ የደረሰባት ጉዳት እንደዚህ እንዴት ማለት እንደዚህ ሊሆን ቻለ ብዬ ግራ ገብቶኝ ነበር እሷን ባየዋ ሰዓትና መጥቼ ደግሞ በለካው ሰዓት የእውነት በጣም ደንግጬ ነበር። እኔም በጣም ትንሽ ውዝግብም ተፈጥሮ ነበር ደንግጬም ነበር እና ተመልካቾቻችን፣ እኔ እንደ ሰውኛ ወይም ደግሞ እንደ ተሳተ ሰው ይቅርታ ጠይቄያለሁ። መላ ኢትዮጵያ ሕዝብ ይቅርታ ጠይቄያለሁ። በአለኝ ነገር ላይ ማለት እኔ ወድጀው ፈቅጀው የመጣ ያመጣሁት ነገር አይደለም። ይሄ የፈጣሪ ስጦታ ነው። በፈጣሪ ስጦታ ደግሞ እኔ ምንም ነገር ላደርግ አልችልም። ድንገት እኔ ስህተት ተብሎ የሚታይብኝ እያወቅኩኝ ይህን ነገር በሴቶች ጋር መጠቀሜና ከአንድም ሁለቴ ሴቶች ጋር በደል ማድረሴ ነው። ላደረስኩት በደል ደግሞ ልዝከሳቸው ዝግጁ ነኝ። ሁሉንም አሳክማለሁ፣ የሚገባቸው ነገር አደርጋለሁ፣ ወደሚገባቸው ስራ ላይ መልሳቸዋለሁ። ጤናቸውን በስነ ስርዓት እንዲመለስ እኔ የተቻለኝን ነገር አደርጋለሁ። መኖሪያ ቤት እስከ መስጠት ድረስ አደርሳለሁ። ምክንያቱም እኔ ልጅ የለኝም፣ የትኛውን ምንት የሚያጓጓኝ ነገር የለም። ያለኝ ሀብት በቂ ነው፣ ከበቂ በላይ ሀብት አለኝ። ሰርቻለሁ በደን እውቀት መላ አለምን ዙሪያ አለው ነኝ። ስለዚህ ባለኝ ነገር ላይ እኔ እነሱን ለማገዝ ዝግጁ ነኝ። አሁንም ቢሆን የኢትዮጵያን ህዝብም ሆነ የበደልኳቸውን ሴቶችን ይቅርታ መጠየቅ እፈልጋለሁ። ከዛ ውጭ ግን እኔ መቀለጃ መሆንበት ነገር ምንም ነገር የለም። ምክንያቱም እኔ የሀገር ባለውለታ ነኝ። ብዙዎችን አጓጉዣለሁ። ይህንን የተከበረ ሙያ ይዤ መላ አለምን ዙር ያለሁ የኢትዮጵያ አየር መንገድን አንድ ከፍታ እንዲሄደ ካደረጉት ብዙ ፓይለቶች መካከል አንዱ እኔ ነኝ። ምክንያቱም ኢትዮጵያ እንቁና አሉ ከሚባሉ ፓይለቶች መሀል አንዱ ነ ነኝ አደለ እንደ ስለዚህ ይሄን የተከበረ ሙያ ያለኝ ሰው ዛሬ ላይ እንደዚህ ያሉ ማሳቀቁ ወይም ደግሞ ያልሆነ ነገር እንትን ማለቱ ተገቢ ነው ብዬ አላስብም። ብቻ በጣም ይቅርታ ይኸው እጅ አንስቼ ይቅርታ ጠይቅያለሁ። ው ተረርቶኛል፣ ኢትዮጵያ ህዝብ ተረርቶኛል። ገብቶታል። ያለውበትን ደረጃ ማውቆ ለህክምናም ሊያግዘኝ ዝግጁ ነው። ግማሹም አዘኔታውን ሰጥቶኛል። ምክንያቱም እኔ ወድጄ እንዳላመጣት በደንብ ይረዳል። የኢትዮጵያ ህዝብ ሳይነገረው የሚረዳ ወይም ደግሞ በሽታን ሰዓት ነገር የሚያቅል መድኃኒት ንም ያመጣል ህዝብ ነው ያለን ና ይህን ነገር ተረድቶኛል። የኢትዮጵያ ህዝብ ማስረዳት አይጠበቅብህም። ምክንያቱም ቅድሚያ ተረድቶኛል። እኔን በቃ ተደብቄ ከነበርኩበት አወጠኛል። አመሰግናለሁ። እንግዲህ ውድ ተመልካቾቻችን እንግዲህ እንዳያችሁት ነው ካፕቴን ፍሬው እንግዲህ ዛሬ የጠራን ለዚህ ጉዳይ በመሆኑ እኛም ደስ ብሎናል በጣም እንግዲህ እንደሰማችሁት ነው። ለሁሉም እንግዲህ በቀጣይ ደግሞ እየዞረ አብረን እኛም እያገዝ ነው ከጎኑ ሆነን ሁሉንም ሴቶች እንደሚክሳቸው በእርግጠኝነት ተናግረዋል። ያው ካፒቴን ፍሬው ቃሉን እንደሚጠብቅ በእርግጠኝነት መናገር እችላለሁ። እኔም እንግዲህ በቀጣይ የተጎዱትንም ሴቶች ሁሉንም እየዞረን በሕክምናውም በተለያዩ ነገሮችም፣ በስነ ልቦናውም እንደ ቤተሰብ ደግሞ ከጎናቸው በመቆምም እናግዛቸዋለን ወደ ቀድሞ ጤናቸው እንደሚመለሱ በእርግጠኝነት መናገር እችላለሁ ካፕቴን ፍሬው የእውነት በጣም በጣም ደስ ብሎኛል እኔ ደግሞ በይበልጥ አንተ እንደዚህ ወጥተ ውጭ ላይ እንቅስቃሴ እያረክ ወክም እያደረክ ያለህበት ሁኔታ በጣም ደስ ብሎኛል የእውነት ካፕቴን ፍሬው አሁን እንዴት ነው አንተ ያለህበት ስሜት አሁን የበለጠ ደግሞ ለህዝቡም ግልጽ አርግለት እስኪ አሁን እንዴት ነው እንቅስቃሴ ላይ ከዚህ በፊት እንግዲህ እንዳልከን ስትቁምም ትንሽ ስሜት እንዳለው ያው አሁንም በቱታን ያለው እንዴት ነው እንቅስቃሴ ላይ ምናምን ምንድን ነው ያለው ችግር? አሁን እንቅስቃሴ ጥሩ ነው። ኮንፊደንስ እንዲሰማ ትልቁ ነገር የሰው ልጅ ኮንፊደንስ ነው። አሁን ላይ ኮንፊደንስ እንዲሰማኝ ሆኛለሁ። ምክንያቱም በስርዓት በህክምና እንደሚድን መቶ ፐርሰንት ስላረጋገጥኩኝ ኮንፊደንስ አግኝቻለሁ። ከምንም በላይ የሰው ልጅ ኮንፊደንሱ ነው እና ፕሮሰሱን ጀምሬያለሁ ትንሽ ጊዜ ሊፈጅብኝ ይችላል ግን ያው እስከዛ ድረስ እንዲ እየተንቀሳቀስኩ የሆነች ነገር ወክ እያደረግኩ ምናምን ነገር ልክ እንደምታየኝ ከቤት መውጣት ስለጀመርኩኝ ወክ ማድረግ እችላለሁ። እና ህክምናውን ለማድረግ ፕሮሰስ ላይ ነኝ። ያው ያን ፕሮሰስ እንደጨረስ ታክሜ እመጣለሁ። እኔ ብቻ አይደለሁም፣ ሆስተሷም እንደዚሁ ፕሮሰስ ላይ ነች። ያለውን ወጪ ሸፍኜ ላሳክማት ፕሮሰስ ጀምሬላት አለሁ። እሷም ድና እኔም ድኜ ኦር ሌሎችም ድነው የምናይበት ቀን ይመጣል ብዬ ተስፋ አረጋለሁ። ዛሬ ላይ በጣም ደስተኛ ነኝ። በጣም ከምታስቡት በላይ ደስተኛ ነኝ። ምክንያቱም አንገቴ እንደፍቼ የነበርኩትን እንደምትወኝ አንገቴን ቀን አድርጌ እንዲሄድ ምክንያቱ ናችሁኛል። አመሰግናለሁ። እሺ፣ የእውነት በጣም ደስ ብሎኛል። ያው እኔ ከንግግር ራሱ የምንረዳው ንግግር ላይ ያለው ስሜት በጣም ተሻሽለዋል። በፊት ከነበረበት ሁኔታና ያ የስነ ልቦና ታድሶ አሁን እንደዚህ አይነት እንትን ላይ በመድረስ የእውነት ደስ ብሎኛል እና እንግዲህ ውድ ተመልካቾቻችን በዚህ ሁኔታ ካፕቴን ፍሬው እናየዋለን ብዬ አላሰብኩም ነበር ከዚህ በፊት ሳየው። አሁን ግን ራሱ በራሱ ከሕክምና በፊት እንደዚህ በመሆኑ እንግዲህ በጣም ደስ ብሎኛል። እንግዲህ በቅርቡ እኛም አዲስ ነገር እንሰማለን ብለን ተስፋ እናደርጋለን። ያው ፕሮሰሱ እንደሚፈጅብህ ነግረህናል። ያው አንተ ከቤትም መውጣት ከቁምክ ትንሽ ረዥም ያለ ጊዜ ሆነሃል እና በዛም ምክንያት ፕሮሰሱ ትንሽ ይቆያል ሊቆይብኝ ይችላል ብለህናል። እንግዲህ ከዛም በፊት እኛ ቀደም ብለን የምናመጣው መፍትሄ ሊኖር ስለሚችል ወይም ደግሞ የምናመጣው መፍትሄ ካለ ቀድም ብለን እኛ ማገዝ ያለብን ሁሉ እናግዛለን። ካፕቴን ፍሬው አሁንም ከጎንነን ሁሌም ከጎንህነን ባለው ዙሪያ ባለው መተጋገዝ እንደ ቤተሰብም የመጣን በመጠየቅ እንግዲህ ከጎንህ እንሆናለን። እንደ ወንድምም፣ እንደ ሚዲያም እንግዲህ ግዴታችንን መወጣት ይኖርብናል ብዬ አስባለሁ። አንተ ጋር በመምጣት ያለብህን ነገር ማገዝ፣ ማማከር ይኖርብናል ብዬ ስለማስብ እንግዲህ ከጎንህ አንጠፋም። እንግዲህ ካፒቴን ፍሬው ድረስ ከመጣ ትንሽ እንቅስቃሴ ብታደርግ ደግሞ ከመቆም ብዬ አስባለሁና እንዴት ነው አሁን እንቅስቃሴ ስታደረግ ያለው ነገር የእውነት። እንግዲህ ውድ ተመልካቾቻችን ካፕቴን ፍሬው እንግዲህ በዚህ መልኩ እንቅስቃሴ እያደረገ ነው የሚገኘው። ወጣ ወጣ ማለት ጀምረዋል። በጣም ደስ ይላል። ይሄ ደግሞ ደስ የሚል ነገር ነው። በፊት ከነበረበት ስሜት አሁን እንደዚህ ራሱ ላይ ሰርቶ ራሱን ለውጦ በዚህ ልክ በማግኘታችን እኛም የእውነት በጣም ደስ ብሎናል። ካፕቴን እና ብቻ ጥሩ ነው። ፈጠንኩ መሰለኝ። አዎ ያው ታውቀዋለህ ችግሩን የሚገርም ነገር ያው አሁንም አስሬው ነው። እና ባላስረው ኖሮ እንዲህ እንዲህ እያለ ያስቸግረኛል። ባላንሴን ሁሉ ሊያስተኝ ይችላል። እና ለዛ ነው ቀስም። ያው ቻለው በጣም ደስ ብሎኛል እኔ የእውነት እኔ ወተህ በማየቴ ውጪ ላይ እንደዚህ በኮንፊደንስ ወጥተህ ከዚህ በፊት እንግዲህ ያለው ነገር ትንሽ ተጽዕኖ እንደነበረ አካባቢ ላይም ሰፈር ላይም ነግረኝ ነበር። አሁን ላይ ግን እንደዚህ በኮንፊደንስ እንቅስቃሴ ማድረግ በመጀመር ለሌሎቹም ትምህርት የሚሆን ነው ብዬ አስባለሁና ውድ ተመልካቾቻችን እንግዲህ ካፕቴን ፍሬው በዚህ መልኩ እያየ ነው ነው እንቅስቃሴ እያደረገ ነው ወክ እያደረገ ነው ያው እየከበደውም ቢሆን ያው ትንሽ ለመራመድም የሚከብድ ነውና። ብዙም ደግሞ እንቅስቃሴም ካቆመ ረዥም ጊዜ ሆኖታል። እንዳያችሁት ነው ከቤት ያወጣም ነበር እዛው ተኝቶ ሳሎኑ ላይ ተኝቶ ጋደም ብሎ ነው የሚውለው አብዛኛውን ጊዜ የሚያሳልፈው እና አሁን ግን ያው እንቅስቃሴ ጀምረዋል እና በጣም ደስ የሚል ሁኔታ ነው። ውድ ተመልካቾቼ ካፒቴን ፍሬው ብዙም እንዳንረቅ ወይ ዞር እንበልና ብዙ አላረቀ ከሰፈረ በቃ እንግዲህ አንተም ስራ ይኖርብሃል። እኔ ትንሽ እዚች ለዚች ወክል አድርግ። ችግር የለም እሺ፣ ወክል አድርግ። አንተም ተመለስ። እሺ፣ እሺ። ብዙ እንዳትርቅ ብዬ ነው ከቤትህ ለክል ብላል ያው ብዙም ከራኩ ደግሞ ለመመለስ የሚከብደኛል። ትክክል ለመመለስም ስለሚከብደኝ እንግዲህ ዚች ለዚች እንትን ልበልና ከዛ ቀስ ብዬ ደግሞ አረፍ እላለሁ። በቃ እንግዲህ ካፕቴን ፍሬው ቀስ እያልክ ሂድ። በቃ ቻው፣ አመሰግናለሁ። ምንም ችግር የለውም። እንግዲህ ውድ ተመልካቾቻችን ካፕቴን ፍሬው እንግዲህ እንደምታዩት ነው እንቅስቃሴ እያደረገ ነው ያለው ካፕቴን ፍሬው ጋር የነበረን ቆይታ ይህንን ይመስል ነበር ካፕቴን ፍሬው እኔ በዚህም ደረጃ በማየቴ በጣም ደስ ብሎኛል ውጭ ላይ እየተንቀሳቀሰ ነው እንግዲህ አያችሁት ውድ ተመልካቾቻችን ከዚህ በኋላ ደግሞ የተሻለ ነገር ላይ ደርሶ እንቅስቃሴውን በደንብ አስተካክሎም በህክምናውም በሁሉም ነገር ታግዞ ደግሞ የበለጠ ወደ ራሱ ተመልሶ ወደ ስራውም ተመልሶ እንግዲህ ካለበት ጉዳትም ካለበት የሳይኮሎጂ የስነ ልቦና ጉዳትም ተመልሶ እንግዲህ የበለጠ ደህና እንደሚሆን ተስፋ አረጋለሁ። እንግዲህ ውድ ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ውድ የፈጥኖ ደራሽ ቤተሰቦቻችን ሁልጊዜ እንደምለው ለሁሉም ሰዎች መድረስ እንድንችል ሁሉንም ሰው ደርሰን ማገዝ እንድንችል ሁሉም ሰው ጋር ደርሰን የአቅማችንን እገዛ እርዳታ እንድናደርግ የእናንተ የውድ ቤተሰቦቻችን ድጋፍና እገዛ ደግሞ እኛ ያስፈልገናል። ይህንን የዩቲዩብ አካውንት ሰብስክራይብ፣ ላይክ፣ ሼር በማድረግ ለሁሉም እንድንደርስ አግዙን፣ አበረታቱን። ኮምንት ሴክሽናችን ላይ በመግባት ሀሳብ አስተያየቶቻችሁን አስቀምጡልን ለማለት እወዳለሁ። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ሰላማችሁ ይብዛ።